አሰላሙ አለይኩም ወራህመቱላሂ ወበረካቱ ት ክቡራችሁ፣ የኡስሚቤዝሬት የኢትዮፕ ቻናል ቤተሰቦች፣ አድማጭ ተመልካቾቻችን የጥቁር ገበያ የምንዛሬ የዋጋ መረጃ እጅግ እጅግ በከፍተኛ ሁኔታ ጣራ ነክቷል። በአስደንጋጭ ሁኔታ ጭማሪ አሳይቷል። ከ170 ብር በበላይ እየተዘረዘረ እንደሚገኝ ነው መረጃዎቹ እየወጡ የሚገኙት። የአስራ ሁለት ሀገራት ሙሉ መረጃ አስደምጣችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናደርሳችሁ መረጃዎች መካከል ስድስት የአውሮፓ ሀገራት፣ ስድስት የአረብ ሀገራት በድምሩ የአስራ ሁለት ሀገራት የጥቁር ገበያ መረጃን የማደርሳችሁ ይሆናል። እስከ ቪዲዮ ፍጻሜ በድጋሜ አብራችሁን ቆዩ። ቪዲዮችን ላይክ አድርጉ፣ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። በቀጥታ ወደ መረጃችን ስንሸጋገር የአሜሪካን ደላርን እናያለን። ዘርፈ ብዙ የሆኑ ስራዎች የምንሰራበት የዩቱብ ቻናል ነው። አናንዛዛም ወደ ገደለው እንገባለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር በከፍተኛ ሁኔታ ጭማሪ አሳይቶ 17159 ብር እንደሚሸጥና አንድ የአሜሪካን ዶላር 171 ብር 59 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዳት ኮም በድረገጹ አስነብቧል። እንዲሁም ደግሞ በባንኮች ያለውን መረጃ በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። አንድ የአሜሪካን ዶላር በአቢሲኒያ ባንክ 147 ብር እየተዘረዘረ ይገኛል። እንዲሁም በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 140 ብር እየተዘረዘረ ይገኛል። ማለትም ከ140 ብር በላይ ነው። 140 ብር ከ55 ሳንቲም ነው። ነገር ግን ጠቅለል ስናደረገው በባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ሆኖ አገኝተነዋል። በመቀጠል ዩሮን በጥቁር ገበያ እንመለከታለን። 100 ዩሮ በጥቁር ገበያ የመሸጫ ዋጋው 19948 ብር እንደሚሸጥና 1 ዩሮ 199 ብር ከ48 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ አስነብቧል። በመቀጠል የምናየው ስዊዝ ፍራንክ ነው። 100 የስዊዝ ፍራንክ ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያሳየው ከሆነ 21463 ብር እንደሚሸጥና 1 የስዊዝ ፍራንክ 214 ብር ከ63 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያመለክታል። እኛ መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። ካናዳን ዶላር እናስከትላለን። 100 ካዳን ዶላር 12238 ብር እንደሚሸጥ እና 1 ካዳን ዶላር 122 ብር ከ38 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። ያው 1 ዶላር እናስከትላለን 11120 ብር እንደሚሸጥና አንድ ያው ሳን ዶላር 111 ብር ከ20 ሳንቲም የተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። በመቀጠል ፓውንድ ስተርሊንግን እናስከትላለን። 100 የፓውንድ ስተርሊንግ ከትላንትናው መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ አሳይቶ በዚህም 100 ፓውንድ ስተርሊንግ 22915 ብር እንደሚሸጥና 1 ፓውንድ ስታንዲ 229 ብር ከ15 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል 4583 ብር እንደሚሸጥና 1 የሳዑዲ ሪያል 45 ብር ከ83 ሳንቲም የተሸጠ እንደሚገኝ መረጃው ያመለክታል። በመቀጠል በዓለማችን በምንዛሪ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናርን እናያለን። ቪዲዮችን ላይክ አድርጉ። ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቱብ ቻናል ተቀላቀሉ ሰብስክራ እንዲረብ ያደረጋችሁ የዶል ምልክቱን በመጫን ነው። ምክንያቱም የምንዛሬ ዋጋ የሰሩት ሀገራት በየቀኑ እናደርሳለን። ከአራት ደቂቃ እስከ አምስት ደቂቃ ባልበለጠ ጊዜ ውስጥ ጊዜያችሁን ቆጥበን እናደርሳለን። በመቀጠል የምናየው ዩናይትድ አረብ ኤምሬትስ ዲርሃምን በተመለከተ ነው። 100 የኢማራቶች ዲርሃም 4671 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ71 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል በዓለማችን በምዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ ይዛ ተቀምጣለች፣ ባህሬን። በዚህም 100 የባህሬን ዲናር 45613 ብር እንደሚሸጥ እና 1 የባህሬን ዲናር 456 ብር ከ13 ሳንቲም እንደሚሸጥ የወጣው መረጃ ያመለክታል። መቀጠል የምናየው ጆርዳን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ድትኩ መድረክ ገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 2429 ብር እንደሚሸጥ እና አንድ የጆርዳን ዲናር 242 ብር ከ09 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውን እና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አሰንብቧል። በመቀጠል ምናየው በዓለማችን በምንዛሬ መጠኗ 3ኛ ደረጃ ላይ የተቀመጠችው ኦማንን እናያለን። 100 የኦማን ሪያል 44600 83 ብር እንደሚሸጥና እንደ ኦማን ሪያል 446 ብር ከ83 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በደረገጹ አስነብቧል። ወደ ሻል ቤተሰቦችና አድማጭ ተመልካቾቻችን ያስራው ሀገራት የጥቁር ገበያ የምንዛሪው ዋጋ መረጃና እንዲሁም ደግሞ በሀገራችን ካሉ ባንኮች የአሜሪካን ዶላርን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘውን ባንክ በተመለከተ በዚህ መልኩ አስደምጫችኋለሁ። ደግነት ለራስ ነው፣ ለወዳጅ ዘመዶ ሼር ያድርጉ። ጥንቅቅ ያለ ያልተንዛዛ መረጃ የምናደርስበትን የዩቱብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። ቪዲዮችን ላይክ አድርጎ ሰላም አሌይኩም ወረህመቱላህ ወበረካቱ